ነው ነው። እስቲ ልሂድ እባክሽ። ታች የት ነው የምትሄድ? ታች በዚያ እኛ መንደር። ዋ ምን ምን? በደህና ነው በደህና ነው። እዚያ እና እንዴት ነው እንግዲህ የምትለኝ? ቤት ነው እጃቸው ከብቶችን ነገር ዚያ ጥጆች ሁላ እንግዲህ እንግዲህ ግማሽ የእኔ ግማሽ እኮ ይሄ ነው

እና ንሳ እንግዲያ ተሰው ጋር እንዳትነጋገር ንሳ ተመንገድ ተመንገድ ሊያወራህ የሚፈልግ ይኖር እንዳታወራ። ተውናት ያው ነገር ይመጣል። እንደው ዝም ብለህ ሂድ ና ፍቅድ አርጋ የታሃቸው ቹልክ እንደ መውለድ አቅጣጫ ደርሳ ተሆነ

ልትገጥመኝ ስትል ያዳምጦ ባይመጣ በቃ ተላልቀናል። ደህና አድርሰዎት አለ እሱ። ደህና እናቴ ደህና እሱ በገላግለን እኮ። ማን ታረገኝ ነበር ግን፣ ቢሆንም እኔም አረጋት ነበር እንዳታገኝ

አፈር ልብላ ቼ ጅራታም፣ ይህማ እንዲያምሮበት ስታየው የማትነቀው አበባ ይል መስሎን አንድ አበባ መሰለው እኮ ማን። እንደው አደራ እንደው እባክህን፣ የቀየው የአድባሩ አምላክ እባክህን እንደው ጠበቀህ መልሰህ እንቅፋት እንዳይነካው፣ እሾህ እንዳይወገው አድርገህ መልስልኝ እባክህ። እንደው ቶሎ እንዲመለስ አድርግልኝ እንደው ልቤ

ደህና አደርሽ። ደህና ነሽ? እንደምን ነሽ? እንዴት ነሽ? ደህና ነሽ? አንቺ ምነው ማሽነሽ ወጣሽ ደግሞ? ኧረ እዚህ የምወጣበት ነበረኝ። ሌላ ሌላ ቤታችን ሁነሽ በባለፈው እንዲያ እንዳልሆነ ሁነሽ

እንዴት ሲያት ትበጊ ነው ወዲያ ነው ምን ያን የመሰለ ፍቅር፣ እንደው ተው እንጂ መሳቂያ ሆነ። አንተም ያገር መሳቂያ መሆን እንዴት ያለ ነገር ነው? ያያለ አንቺ ተኛ በላይ ትበጊንን ታውቂያ? ታለሽ ስም አላውቃትም ግን ምንድን ነው ተኖርከው ኑሮ ይህን ያህል ዓመት በፍቅር ተከባብራችሁ ስትኖሩ ኑራችሁ ዛሬ ነበር ነበር። እሱ እኮ ድሮ ነበር፣ በነበር ቀረ። እንደ ውሃ ውሃ ሰው እንጃገር ውሃ ሰው ሆነችብኝ። ውሃ ቀ የቀጠነ ውሃ ሆነችብኝ እንዳለ

አበደች። ገና ታውልቀው ታውልቀው ምን ሰው፣ እንዴት ያለ ነገር ነው። ናንጆ ወደ ቤት ተመለስ እንጂ። ሰት ግዩት ብቻዋን እንዴት ትሁን እንግዲህ? እኔ ምን እንግዲህ በክረምት መግቢያ ብቻዋን አንተ ታውቃለህ። እኔማ ቤቴን ያለሁ ምን ቤት አለኝ? እና እዚህ ምን ምን አረግ መጣለሁ? ቤት እኮ ነው ያለው ቤቴ። እንዲያውም ይኸውልሽ፣ ልንገርሽ እና ሚስጥር፣ የማንም ነገር አልነገርኩም። ምን ንብረቴን፣ ሀብቴን፣ ምናምን ልፈቃቅልህና

እግዚአብሔር ይመስገን። እንዴት አረፈድህ? ደህና ነኝ። አረፈ ደህና ነኝ። ደህና አረፈድህ? እግዚአብሔር ይመስገን። እንዴ ደህና ነኝ። እንዴት አድራችሁ? አረፈዳችሁ? ደህና ናችሁ? ደህና ነው፣ አማን ነው፣ ሁሉ እግዚአብሔር ይመስገን። ሰላም ነው። ዋ ከብት እያለቃቀመ እያለቃቀመ ሆኖ እንዴ ዋ፣ እነሱ አይሉ ቀሪ ንሩ። ንብረቶች አንተ ጥቁሩ እንዴት ሆኖ ነው አድጓ? ዋ እንዴ ሆነ እኮ ተንጠበልለት እኮ አንተ አሁንም አይውልህ። ኮረረረ እንዴው ብርቄው ስራዋ አሁን ገና ፍሬ አፈራለ። ተዚህ እንደ ህዝብ ላይ ተሰጠዋለች አልኩህ በቃ ተድቦሸቦሽ አሁንም አማርን ብታሁን እኮ ደሞ አንድ ብጨምርበት ዝም ብዬ ቀስ ብዬ ከርሞና ኮበቃ ታንኮላኩል ዋለ እኮ። እንዴታ ቀላል እንኮላኩላል። አረ ሸጋ ነው ሸጋ ነው። አንተን ብርቱ ነህ ጎበዝ ነህ አንተ አደቃቀማችኋለሁ። ዝም አደቃቀሙ በኩልስ አንተ ደህና ናቸው። እንዲ ወንድም ያለም እንዲ ምን አለ እንዲ ዝም ብለን እኮ እንዲ ዋዛ ዋዛል ነው ነገሩ ምንደው? አንተም ዝም ዝም አለህ እንደው እንዴት ነው ነገሩ? አብሮ መብላት አብሮ መጠጣት ይሄ ነው ወጉ። እህ ምኑ አስማራ ነው እባክህ፣ እነዚህን ሰዎች እባክህን እባክህን መላ እንበላቸው እባክህን። ለማን እህ፣ እነማን ናቸው? ትበይን እናያለን። እህ ምኑ ምኑ መጣ ደሞ ብዬ አንተ እዚህ በላይ ምን ይመጣል? አታ ያቅርድ ድማ ምን አባቱ ምን ምን ይባላል ደሞ እሱ

እና ደግሞ እኔም ለምክር ደግሞ ለሄድ ማለት ነው እኔ ረ በሞትኩት። እንዲሰውኮ ይሳሳት ይሄን ጥራር ደግሞ ለእሱ ደግሞ ልህድ ሳይሆን እሷን ነው ማየት ነው ሚ እሷን ነው ማየት እሷንም ቢሆን እሷንም ቢሆን ዝም ብለን ሰብሰብ ብለን አንድ ሶስት አራት ብለን ተፈለግን ምሽቶቻችንን ጨምረን ውህደን ዝም ብለን አይዞሺ በርቺ በአንቺ አልተጀመረም እንዲህ መሆን መሬቱንም እናርሰዋለን የሚቀጥለውም ቢሆን ሌላ ይፈለጋል ብለን እንትን ማለት ነው፣ እንጂ ተዚህ ነዳ ጋርማ እንትን ብለን አንተ እንግዲህ እንደዚህ ተሆነማ በምን ተሻል ሆ ያውስ፣ ደግሞ ሚስቶቻችንን የምትል በወንድ ነገር እነሱን የምናስገባ ደግሞ እንዴት ነው? ነገር ሽንግልና የሴቱ ጉ ጎረቤት ጉዳይ ነው። እጀ ነው በል ዝም በል የሆነም ቀረም ከእሱ መቼም እኛ እንሻላል።

እሱን ይዤ ልወጣለታለሁ። አያሙጬን ሁሉ በመሬቱ የተነሳ እኮ እሱን ምን ሀትንህ ኸትልቁ ጋራ እንደ ተናከሰ ነው። እና ለዚያ ነው የመጣሁኝ። በይ እንገናኛለን። አተሰው እጌታው ያን የመሰለ ፍቅሩ የሀገር መሳቂያ ታርገው። እንፈቃቅዳለን በቡናውም በምኑም። እስቲ እንግዲህ ዝግጅት የኖራ ለዚያ እጠራችኋለሁ። ባልሽም አንችም ደህና ወዳጆች ናቸው። እነዚያ ናቸው ብዙም ደስ አይሉኝም። የሚያዳምጠው አቧላችን ወሬ እና አንቺ የልብ ሰው ነሽ። ባልሽም ምንም አይልም። ያው ሳልቆይ ባይን ባይን ጎለል ላለች አቆም ሽኝ ግምኝ አቆምሽኝ። ኧረ በል ደህና ነህ ወይ በይው፣ እስኪ በል አረ እለዋለሁ። ሁልቀህ አንተ እንደው ብትመከር ደህና መንገድ ብትይ። ምኑን ነው ያስነካችሁ መድኃኒዓለም እንደው ምኑን ብትሰጠው ነው? ምኑን አቅም ሰውነት አላንድም አይደለም። ይሄ ሰውዬ እንደሆነ ልቡ

እንዴት ነው ወዳጅነቱንም አልሆነም ስራው ሲያጣ በታች በላይ ስትወጣ ስትወርድ

ደጅ ድረስ እዚያ መጣ እኮ ነው። አንተ የምን የነኝ እሷም እሷ ናት። እንዲህ ከበርናት እንጂ በከርኒ ቀን